ስላንተ ስለአንተ ሁሉን ነገር ስለምናውቅ አንድ ነገር ብቻ ነው ካንተ የምንፈልገው ምንድን ነው ለወይዘሪት መስከረም እንደምትሰራ ከእሷ ጎን ሆነ ሁሉን ነገር እንዳደረግ ዮሴፍ ለሚባለው ልጅ ላይ አደገኛ ጉዳት አድርሰ እዚህ ወፍጮ ቤት በራፍ ላይ አምጥተ እንደጣልከው ከጓደኞች ጋር ሰምተናል ከመስከረም ጋር አብሮ የሚሰራ ሰው አለ አቶ ጉሩሜ የሚባል ያ ጉሩሜ የሚባለው ሰው ማነው ይህንን ብቻ ነው ከአንተ ማወቅ የምፈልገው ይህንን ነገር ንገረንና አንተን ብንተውሁላ እንችላለን ስለዚህ የትም የሄዱበት ነገር የለም ጉሩም ባለ ወፍጮ ቤት ነው። ባለ ወፍጮ ቤት ማለት ያው ጉሩም ባለ ወፍጮ ቤት ነው። እናንተ ደብድባችሁ ያጣላችሁበት ይሄ የወፍጮ ቤቱ ባለቤት ነው። እሱን መረጃ አንተ ጋር አብሮ ሲሰራ የነበረው ቴዲ ሁሉን ነገር ነግሮናል። ቴዲ ማነው? ቴዲ ማለት ቴዲ አሳልፈ ይሄውላ አትዛት። እንደዚህ ማለት አይደለም። ቴዲን ለህይወት እፈልገዋለሁ። እንደዚህ በተወጣጠር አይደለም። ቴዲ ከኔ ጋር ነዋ የሚሰራው። ቴዲን እፈልገዋለሁ። እሺ፣ ቁጭ በላ እንዴ! ቁጭ በላ እንዴ! አይደለም። ቴዲን እፈልገዋለሁ አሳልፎ ሰጠኝ። ሰላም እንዴት ናችሁ? ልኝ ውድ የቻናል የቤተሰቦች ለዚህ ቻናል አዲሱ ናችሁ እንዳልክባላለሁ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በባለፈው ጉዳይ ተመልሼ የመጥቻለሁኝ። ባለፈው እንግዲህ የእንጀራ እናት አቶ ሳምሶኑም ማለትም የዮሴፍን አባት እንደገደለች ከራሱ ከዮሴፍ አንደበት የሰማችሁት ነገር ነው። እኛም እንግዲህ ይህንን ከሰማም በኋላ ወደ ቀጣይ ስራችን ነበር የገባ ነው። ቀጣይ ስራችንም የነበረው ወይዘሮ መስከረም ይህንን ወንጀል ስትሰራ ከኋላ ሆኖ ሲያግዛት የነበረውን አቶ ጉሩሜ ለማግኘት ነበረ የሞከር ነው። እሱንም ለማግኘት እንግዲህ የወይዘሮ መስከረም ተቀጣሪ ማለት ዮሴፍ ያለበትን ቦታ የመጀመሪያው ፓርቲ ላይ እየነገረንን ሰውዬ ከኛ ጋር እንግዲህ እንዲመጣ አድርገነው ነበረ። ከሆሳና ምናልባት እንግዲህ ይሄ ልጅ ስለ ጉሩሜ የሚያውቀው ነገር አይጠፋም በማለት እሱን ጠይቀነው ነበረ። እስከ መጨሻው ድረስ አብራችሁን ቆዩ። ፒስ። ያው አሁን ለምን እንደመጣውና ለምን አንተን ማግኘት እንደፈለኩ መታቅ ይመስለኛል፣ አይደል ልጆች ነግረዋል። ስለዚህ ምንድን ነው ያኔ ይሄን ልጅ ፈልጌ ወደ አንተ ጋር ስመጣ አሳየኝ ስል መጀመሪያ የለም አላውቅም ብለህ ዋሽተን ነበር። ከዛ በኋላ ገንዘብ ሰተንን ነው አይደል የነገርከን ያለበትን ቦታ። አሁንም ገንዘብ እንጨምርልለን። አሁንም ከአንተ የምንፈልገው ሌላ ምስጥር አለ። ይኸውልህ ይሄ ጉዳይ ወደ ሕግ እንደሚሄድ እርግጠኛ ነኝ። እኔ አሁን ላይ አይደለም አሁን ላይ እርግጠኛ አይደለም አላውቅም። የማውቀውን ነገር እንዳለ ነግሬሀለሁ እኮ። አሁንም የቀረ ነገር አለ ያኔ አንዲት ነገር እንዳታስቀ አንዲት ነገር እንዳታስቀር ብዬ ነበር የጠየኩ አይደለ? አንተ ግን በጣም ብዙ የደበኩ የደበከኝ ነገሮች አሉ። አረ እኔ ምንም የደበኩ ነገር የለም። ሲጀመር ማለት ነው አንተ እኮ እኔ እኮ እዚህ ጋር የመም የተለየ ነገር ጥቅም ነው። በቃ ጥቅም ነው። እሷም ገንዘብ ሰታ ነው። እንደዚህ ያለውን ነገር ለጥቅሜ ብዬ ነው ያደረኩት። አረ አንተም እኮ ከነሱ የተሻለ ገንዘብ ሰጥተኛል። ስለዚህ ለአንተ ምንም ደብቀው ነገር የለም። ሲቀጥል ደግሞ እንዴት ነው አንተ እኔ ምንም የደበኩ ነገር የለም በቃ እስካሁን ድረስ ህግ ቦታም ብሄድ እኔ ምንም ችግር የለብኝም እኮ ማለት እኔ እንደውም የለ ስትሉት ከመጣላችሁ በፊት ወደ ወሳና ስትዙሉ የደበደባችሁ ነበር አይ ከባድ ወንጀል ነው ስለዚህ አንተም የዚች የወንጀሏ ተባባሪ እኮ ነህ ገብቶሀል ስለዚህ ይሄ ጉዳይ ወደ ህግ ከሄደ ወደ ህግ ከሄደ አንተም ከተጠያቂነት አታመልጥም። የትም አትገባ። እኛ ግን እዚህ ጋር አሁን እያደረገ ነው ያለው ምንድን ነው ነገሩን ወደ ህግ ከመውሰዳችን በፊት ነገሩን እኛው እንጨርስና አንተም ለእኛ መረጃ አሳልፈ ስለሰጠ ብቻ አንተ እንዳትጠየቅ ስለፈለግን ነገሮችን መስመር ለማስያዝ ብቻ ነው። ግን አንተ እዚህ ጋር እምትደብቀኝ ከሆነ ማትነግረኝ ከሆነ አደለም። አንተ አሁን እኔ ያስፈራራኝ ነው። እኔ እኮ አንተ አስፈራርተኝ። ለምን እዚህ እንዳመጣው ታውቃለህ አይደለ? ግን ለምን እዚህ እንዳመጣው ታውቃለህ አብረን የተሻለ ስራ አሰራሃለሁ ነው፣ ህይወትን የምትቀይርበት መንገድ አመቻቻለሁ ብዬ ነው የመጣሁት፣ አደለ? ይሄንን እንደዚህ ብዬ አምጥቼ ኃላፊነት ወስጄ አንተን መጥፎ ነገር ውስጥ ማስገባት አልፈልግም። ግን የምታስገድደኝ ከሆነ ግን ምንም ማድረግ አልችልም። አሁን ሁን ልንገርህ፣ እኔ አዳምጠኝ። ይሄ ግሩም የሚባለው ሰውዬ ማን ነው? እሱን ብቻ ንገረኝ። ግሩም የሚባለው ሰውዬ ማን ነው? እኔ ግሩሙን አላውቀውም ጉሩምን አታውቀውም? ስማ፣ ቆይ እኔ ልንገርህ። አንተ አሁን ተስፈራራዊ ምንም አይደል፣ ምክንያት የለም። እኔ ጉሩምን አላውቅም። እኔ ካንተ ጋር የነበሩ ያኝህ ሶስት ልጆች ያኝህ ሁለቱ ልጆች እነማን ናቸው? ጓደኞች ናቸው። ልነግር እኮ ነው። አንተ ሲጀመር ለማስፈራራት ቸኮልክ እንጂ እኔ ልነግርህ ነው። መጀመሪያ ሲጀመር ገንዘቡን ሰጡኝ። በቃ ገንዘብ ሰጡኝ። የሆነ ነገር ነገሩ። ያን ነገር አድረጋሉ። እኔ ያንን ወፍጮ ቢበር ላይ አስቀምጡት፣ አስቀምጡት። የክብር አቀማመጥ አይቀመጥም። አረ ነገር ተንከባከብ ነውና አስቀመጥ ነው ተንከባከብ ነው ማለት ተንከባከብ ነው እኮ መንከባከብና መደብደብ ይለያያል አይደለ ተንከባከባት በለ ደበደብኩት በለ በለው ያው እንደዛ ነው ግን ታውቃለህ እኔ ደግሞ ነገሮችን ማራም ሲጀመር ቴዲ ምንም አያውቅ ቴዲ እኔ ምንም አናውቅም በሰላም በኩል ነው ቴዲ ማነው ሰላም ነው ሰላም ነው በቃ ስራውን ያመጣልን ከሴትዮ ጋር እኮ አንተም ትደዋወላል አይደል እንዴ? እኔ እኮ አንተን ያገኘው ለእሷ ስትደውል እዛ ላይ የአንተ ቁጥር በተደጋጋሚ ጊዜ የሚደወሉ ቁጥሮችን ልጁ ጠፋ በተባለ ሰዓት በተደጋጋሚ የሚደወሉ ቁጥሮችን ነበር ሰው። ከነዛ መሀል እንግዲህ ያንተም ቁጥር አለበት። ከዛ ኋላ ነው አንተን የሚያገኘ ነው አይደል እንዴ? አይደለም አንተ ያልተረዳህ ነገር አለ። ስራው የመጣው በሰላም በኩል እኛም እናቀው ጉድ ይለ ሰላም ነው። እሷን አስተዋወቀልኛ ሰላም። ወንድ ነው ሴት ነው? ወንድ ነው። እሺ እና ሰላም ነው ይሄን ስራ አምጥቶ ሴትዮዋ ጋር አስተዋውቆን፣ ሴትዮዋ ደግሞ ለኛ ምን ማድረግ እንዳለብን ነግራን፣ እኛ እሷ በነገረችው መሰረት ልጁን ወስደን ነው ሳና ወፍጮ ቤት በር ላይ ገብቷል። ስራው የመጣው እዛ ወፍጮ ቤት በር ላይ ብቻ ነው መጣል ያለባችሁ የተባለው አይደለም? በቃ ተደብድቧል። ዝም ብሎ አይሄድም። ማንኛውም ሰውኮ ዝም ብሎ እለፍ ብትለው አያልፍም ማለት ነገር ገብቷል አይደል? በቃ ገንዘብ ሰጥተኸኛል። የተሻለ ነገር እኔ የተሻለ ነገር ፍለጋ እንጂ ስላስፈራራኝ ምን ነገር የለም። እኔ ማሳሰር ካለ እዚህ ጋር አረጋጋ። እኔ ማስፈራራ ሳይሆን ነገሮችን እኔም እኮ ሳትጠይቅ መንገድ ነው። ስለዚህ አሁን ብዙ የሚግባባው ስራውም የመጣው በሰላም በኩል ነው ብለኛል። አዎ፣ የት ነው የማገኘው? ስራ ደግሞ ምን እሱ ምን ስራ አለው? ቀን ቀን ጫካ ነው የሚውለው። ቀን ቀን ጫካ ነው የማገኘው? ቀን ቀን ጫካ ሲል እዛው ሲቅም ይውላል። ማታ ማታ ከተማ ወጣ። ከማን ከማን ጋር ነው የሚከረው? ብቻውን ነው እሱ። ሰው ምናምን አያስጠጋም። እኛም ራሱ ዝም ብሎ በስልክ ስራ ሲመጣ ነው ስራ የሚያዘን። ብቻውን ነው ጫካ፣ እዛ እየቃመ ይውላል። ሲመሽ ከተማ ወጣ፣ እሱ ሰው ጋር ይገናኛል። ማታ ማታ ነው ስራ የሚሰራው። ምን አይነት ስራ የሚሰራው ማታ ማታ ምን ያው አንተም ታውቀው አሁን አሁን እኮ ተናገር ካልካ ካላልክ በቀር እኮ ይሄ እኮ ሰላም፣ በቃ ማታ ይወጣል። ሰክረውም የማዘዙትን ይይዝና ስልካቸው ምናምን ገንዘብ ካገኘ ምናምን ወስዶ ሄዳል። በቃ ይሄን እሚሰራው እሱ። አዎ። ስለዚህ አሁን ሰላምን የማገኘው ሆሳና ነው። አዎ ሆሳና ምን ጫካ ውስጥ ነው ያልከኝ አይደለ? እኔ ሲጀምር በአካል እንደዚህ ቀን ከተማ አካባቢ አግኝቼው አላውቅም። በቃ ስራ ምናምን እንደዚህ ሰነ ጫካ ሁሌ ሁሌ የሚኖረው ተመሳሳይ ቦታ ነው። አዎ እሱ የሚውልበት ቦታ አለች ሆነ ይችላል። አርካ ነገር። ስለዚህ አሁን እዛ ብንሄድ እናገኘዋለን። አዎ እሺ። ይሄን እንግዲህ አሁን ብችል አንተን ይዤ ብሄድ አሪፍ ነበረ። አብረንድ፣ አረ እኔ በፍጹም አልሄድም ነው። አንተ ትቀልዳለህ። አረ በጭራሽ እኔ አልሄድም። እንዴ ምን ነው ገንዘብ ስለሰጠኝ ነው? ሰላም ያለበት ቦታ ይዘኝ እርትናል? እንዴ ይግደለኝ ነው አንተ የማትሄድ ከሆነ ያንን ቦታ ለኛ ማን ያሳየናል? እሱ ያለበትን በችግር የለውም በቃ እኔ በጥቆማም በምንም በምንም በምንም ቢሆን ትሄዳላችሁ እንጂ እኔ በጭራሽ አልሄድም። ጭራሽ ደግሞ እንደዚህ ያለውን ጉዳይ ስራውን አፈር አበላችሁ ብሎ እንደደወለልህ ታውቃለህ። ስራውን አፈር አበላችሁ ነገሮች ሁሉ ምናምን እንደዚህ መስመር ስቷል ምናምን ብሎኛል። አሁን በዛ ላይ ደግሞ እናንተን እጂ እንደዛ ብለው ጠይቀዋል። ገና መጀመሪያ ነው። አንተ ገንዘብ ምናምን ከመስጠት በፊት ነው ያለውን መረጃ አውጣ ብለህ ምናምን አንተ ከሷ የተሻለ ገንዘብ ስለሰጠኝ ነገርኩ። በቃ ያለውን እንግዲህ ከዛ በፊት ነው ይደውልልኝ። በቃ እሱ መስመር እንደሳተ ሴትዮ አደውላለት ነው መሰለኝ። ስልክን ተቀብሏል አይደል? አንተ ስልክ የለም። አሁን እኔ ስልክ የለኝም። ተቀብሏል? አዎ። ስለዚህ አሁን ምንድነው? ይኸውልህ፣ አንተ እኔ አሁን ባንተ ምንም እርግጠኛ አልሆንኩም። ስለ እኔ አሁን እዚህ ጋር የተሻለ ገንዘብ ሰጠው አይደል? ከሷ አንተ እኔ ነገ ነገ ሴትዮ አገኝታ ከኔ የተሻለ ገንዘብ ደግሞ የምትሰጥ ከሆነ መረጃዎችን አሳልፈ ከመስጠት ወደ ኋላ አትልም። ግን እኔ እንደዚህ እንዲሆን አልፈልግም። አይውልን የጊዜ ጉዳይ ነው እንጂ የጊዜ ጉዳይ ነው እንጂ ከሷ የተሻለ ነገር እንደምሰጥ እርግጠኛ ነኝ። ራስን አረጋግተ እኔ እስክመለስ እኔ ሆሳና እጄ አገኘዋለሁ። ችግር የለውም ሆሳና እጄ አገኘዋለሁ። ግን ሆሳና እጄ እስክመጣ ድረስ አንተ እዚህ ነገሮችን በሰላም ነው ማድረግ ያለብህ። ልጆች አሉ እዚህ ጋር ካንተ ጋር የሚሉ እነሱ ላይ የተለየ ባህሪ ያሳያሉ፣ የተለየ እንቅስቃሴ ያሳያሉ ብትል እኔ ሲጀመር ነገርኩ እኮ በቃ። እኔ ምንም ምንም ምን እሺ፣ አንተ ሰላም ጋር ሄድ ነው እንደምትለኝ። ሰላም ይገለኛል ምን ያለ ይድም ይገለኛል። ምን ሆነ ነው? አንተ ማንም ሊሆን ይችላል፣ እሱ ማንም ሊሆን ይችላል። ስለ እሱ እዛ እናንተ አጣሩ። ግን እኔ አውቀዋለሁ በቃ በሚለው በማውቀው ደረጃ እኔ ትንንሽ አጭር ጊዜም ቢሆን በአጭር ጊዜ ውስጥ ምን አይነት ድርጊት እንደሚያደርግ ስለማውቀው እኔ አንተ ባታውቀው እኔ አውቀዋለሁ እኮ። ስማ፣ ገንዘብ ከተሰጠው ምንም አይነት ነገር አድርግ ከተባለ ከማድረግ ወደ ኋላ ማይል ሰው ነው እና ይሄ ሰውዬ ጋ አንተ እንደዚህ አይነት ስራ ሰርተህ ደግሞ ፊት ለፊቱ ቅረብ ትለኛለህ እንዴ? አላደርገውም። እኔ በጭራሽ አላደርገውም። ወንድ አይደለ እንደው ወንድ ልጅ እኮ ነው። አንተ ምን ሆነህ ነው? አሁን ላይ ስራው ቀድሞ በስርዓት እየሰራው ቢሆን ነበር። አሁን ስራው ተበለሻሽቶ ላይክ ፖሊስ ሄጄ ምናምን እንደማስያዝ ነው አሁን አሁን ሂድ ሄድ ይችላል። ቤተሰቦች እንግዲህ እንዳያችሁት ነው ሰላም የሚባል ሰው ያለ ያ ነው እንግዲህ ከእነሱ ጋር ሲሰራ የነበረ ሰው አለ እሱ ነው እንግዲህ እነሱንም እንደዚህ አይነት ችግር ውስጥ የከተተው። ስለዚህ ነገሮችን ከእሷ ጋር ሆኖ እንጀራ እናት ጋር ሆኖ ነገሮችን ሲያወራ የነበረው እሱ ስለሆነ ስለዚህ የግድ እሱን አግኝተን ማውራት አለብን ይሄ ጉሩሜ የሚባለው ሰውዬ ማነው የሚለውን ነገር ለማወቅ እሱን የግድ ማግኘት አለብን ምክንያቱም ይሄ ስራ ሲሰራ ይሄ ነገሮችን ጉሩሜ የሚያውቅ ከሆነ ከጉርሜም ጋር ሆኖ ይሄ ሰላም የሚባለው ሰውዬ ነገሮችን አንድ ላይ የሚያስኬድ ይመስለኛል እሱም የሚያውቅ ይመስለኛል እኔ እንደ ሀሳብ ስለዚህ የግድ እሱ ማግኘት አለብን ብዬ አስባለሁ ዛሬ እንግዲህ ሁሉን ነገር አስተካክለን ነገ ጠዋት ወደ ሆሳና የምንሄድ ይሆናል። ሆሳና ከሄድን ኋላ እንግዲህ ይሄ ሰላም የሚባለውን ሰው አግኝተን ስለ ጉሩም የምንጠይቀው ይሆናል። እንግዲህ ቤተሰቦቼ እስከምትሻው ደስ አብራችሁን ቆዩ። ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ፣ ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡልኝ። ቤተሰብ እንግዲህ ተመልሰናል። ይህ ጉሩሜ የሚባለውን ሰውዬ ለማግኘት የግድ ይሄ ሰላም የሚባለውን ሰውዬ ማግኘት አለብን። ምክንያቱም ይሄ ሰላም ነው ከወይዘሮ መስከረም ጋርም ሲገናኝ የነበረው እንዲሁም ይህንንም ልጅ ከወይዘሮ መስከረም ጋር ያስተዋወቀው ይሄ ሰላም የሚባለው ሰውዬ ነው። ስለዚህ እሱን ለማግኘት የግድ ወደ ሆሳና መመለስ ስላለብን ሆሳና ተመልሰን ሄደን ነበረ። ሆሳናም ከመጣም በኋላ ይህ ሰላም የሚባለውን ልጅ የሚያውቁ ሰው አለ ተብሎ ስልክ ቁጥር ተሰጥቶን ነበረ። ያንንም ልጅ እንግዲህ ካገኘም በኋላ ሰላም ያለበትን ቦታ እንዲያሳየን ጠይቀነው ነበረ። እኛም እንግዲህ ከጠየቅነው በኋላ እሱም ፍቃደኛ በመሆን ወደ ቦታው ይዞን ሄደው ነበረ እሱ ይኖርበታል ወደ ተባለበት ቦታ። እዛም ከደረስን በኋላ እንግዲህ ሰላም የሚባለው ልጅ አልነበረም። ከብዙ ጥበቃ በኋላ እንግዲህ ልመጣት ችሎ ነበረ። እኛም እንግዲህ ይሄ ሰላም የሚባለውን ሰውዬ ለማግኘት ስንሄድ ብቻችንን አልነበረም የሄድነው። ለአካባቢ ፖሊሶች ስላሳወቅን አንድ የፖሊስ አባል ተመድቦልን ነበረ። እኛም እንግዲህ እሱን ይዘን ነበረ ቀጥታ እሱ ይኖርበታል ወደ ተባለበት ቦታ የሄድነው። በመጨረሻም እንግዲህ ይሄ ሰላም የሚባለው ሰው ወደ ቦታው ሲመጣ አየነው። ነገር ግን እኛ እሱን ካየን በኋላ ነገሮችን ማመን ነው ያቃተን። ምክንያቱም ይህ ሰላም የሚባለው ሰውዬ ብቻውን ህዝብ ነው የሚያክለው። በጣም ግብዳ ነው። እኛ ደግሞ ይዘነው የሄድነው ነው የፖሊስ አባል ከሱ ጋር ስናየው ምንም ሊመጣጠን አልቻለም። ስለዚህ ሌሎች የኔ አባሎች ማለትም የኔ ጋርዶች ቦታው ላይ በርቀት ሆነው እንዲከታተሉ አድርገን፣ እኔና የህግ አካሉ ቀጥታ ወደ እሱ ጋር ሄደን እሱን ለማናገር ሞክረናል። ምን አውራን የሚለው ነገር እስኪ እስከ መጨረሻ ወደ እንከታተል እሱ ነው እንዴ? አዎ አዎ፣ ራሱ ነው። እሺ ቆይ፣ ሁሌ ነው። አንተ ነው ማየት ስለሌለበት አንተ ሂድ። ቆይ፣ አለቃ ቆይ፣ ነው ቀስ ብለን በተቀመጠበት

ሰላም ነው። ቁም! አባት፣ ቁም! ቁም! ልታኮቹብኝ ቢኑ ቁም! እጅ ተንበርከክ! ተንበርከክ! ተንበርከክ! አለቃ፣ እኛ እናወራለን። ርዘይ ነው እንደ ችግር ከዚህ ፊት ምናልባት ላታውቀኝ ትችላለህ፣ ግን እኔ ስለ አንተ ሁሉን ነገር አውቃለሁ። አሁን አንተ በጣም ህግ የሚፈልግ አደገኛ ወንጀለኛ ነው። እኛ አሁን ከአንተ አንድ ነገር ብቻ ነው የምንፈልገው። ታዲያ እንደዚህ ካሜራ ላይ እየተቀረጽን ነው እንደምናወራ? ምን ይሸ ነው? ካሜራ ማኑን አንሳበል፣ ወይ ጭንብሉን አድርገው። ምን ይሸ ነው? ቁጭ በል። ይሁን እኛ ሁን ካንተ፣ ስላንተ ሁሉን ነገር ስለምናውቅ አንድ ነገር ብቻ ነው ካንተ የምንፈልገው። ምንድነው? ለወይዘሪት መስከረም እንደምትሰራ ከሷ ጋር ሆነህ ሁሉን ነገር እንዳደረግ ዮሴፍ ለሚባለው ልጅ ላይ አደገኛ ጉዳት አድርሰ እዚህ ወፍጮ ቤት በራፍ ላይ አምጥተ እንደጣልከው ከጓደኞች ጋር ሰምተናል። እሱን መረጃ አንተ ጋር አብሮ ሲሰራ የነበረው ቴዲ ሁሉን ነገር ነግሮናል። ቴዲ ማን ነው? ቴዲ ማለት ቴዲ አሳልፈ ሰጠኝ። አዎ አሳልፈ ሰጠኝ። ቴዲን እገለዋለሁ። ይሄውላ አትዛት፣ እንደዚህ ማለት አይደለም። ቴዲን በህይወት ነገር አይደለም። ቴዲ ከኔ ጋር ነው የሚሰራው። ቴዲን እሺ፣ ቁጭ በላ እንዴ! አይደለም። ቴዲን አንተንም እኮ አሁን ቴዲ በህግ ቁጥጥር ስር ነው ያለው። አንተንም አሳልፈው መስጠት እንችላለን። ይሄው አብሮን እኮ የህግ አካላለን እኛ አሁን። ያ ከመሆኑ በፊት ከአንተ አንድ ነገር ብቻ ነው የምንፈልገው ምንድን ነው? ወይዘሮ መስከረም ስትሰራ ከመስከረም ጋር አብሮ የሚሰራ ሰው አለ አቶ ጉሩሜ የሚባል። ያ ጉሩሜ የሚባለው ሰው ማነው ነው? ይህንን ብቻ ነው ከአንተ ማወቅ የሚፈልገው። ይህንን ነገር ንገረን ና አንተን ብንተው ሁላ እንችላለን። ጉሩሜ ባለው ወፍጮ ቤት ነው ማለት? ጉሩሜ ባለ ወፍጮ ቤቱ ማለት እናንተ ደብድባችሁ የጣላችሁበት ይሄ የወፍጮ ቤቱ ባለቤት ነው እኮ ጉሩሜ። ባለው ወፍጮ ቤት እኮ ነው ስለዚህ የሱ እጅ ያለበት ማለት ነው። የሱ እጅ ያለበት ጉሩም ባለ ወፍጮ ቤት ነው። ሌላ ማለት ይሄንን ጉሩምና መስከረም ምን ያገናኛቸዋል? እኔ መስከረምን አላውቃትም። መስከረም በጉሩም አማካኝነት ነው ያገኘው። ስለዚህ ስታወራ ጉሩም አላውቀውም። ስለዚህ እሱ አንተንም ከመስከረም ጋር ያገናኘ ይሄ ጉሩም የሚባለው ሰውዬ ነው ማለት። ጉሩም ነው ያገናኘው። ከዚህ ሴራ ጀርባ ያለው ይሄ ጉሩም የሚባለው ሰውዬ ነው። ጉሩም ነው ያለበት። ማቆ ታሪክ የለም። ስንት ከፈለ? ይሄንን ስራ አንተ እንድትሰራ አልነግርም። እሺ አለቃ፣ እንሂድ እንሂድ። በቃ ናክ ከኛ ጋር እንሂድ። ይሄን ነው እዛችሁ እንትሄዱት ወደ እንደ ነው። በቃ ያለውን ነገር ነገርኳችሁ። ወረ ስለዚህ የየቱም የሄዱበት ነገር የለም። ይሁን እኔ ችግር የለም። ሄድ የምንፈልገውን ነገር አግኝተናል። ሄድ መልሰው ማየታችን እኮ የማይቀር ነው። ቤተሰብ፣ እንግዲህ ተመልሰናል። ይህ ሰላም የሚባለው ሰውዬ እንግዲህ አምልጧል። እኛም የምንፈልገው መረጃ ከሱ አግኝተን ስለነበረ አልተከታተለውም ነበረ፣ ምክንያቱም ሰውዬው ጫካውን በደንብ ያውቀዋል። ሌላኛው ደግሞ ሲሮጥ ከኋላ ስለት ነገር ታጥቆ ነበረ። ስለዚህ ያለን አማራጭ ሌላ ወጥመድ አዘጋጅተን ተጨማሪ ሀይልም ይዘን በቀጣይ እሱን የምንይዘው ይሆናል። ይህ እንግዲህ ጉሩሜ የሚባለው ሰውዬ ከዚህ ቀደም ዮሴፍን ከወፍጮ ቤት በራፍ ላይ አንስቶ ስራ ያስጀመረው ሰውዬ ነው። በዛ ላይ የወይዘሮ መስከረም የድሮ ፍቅረኛ ነው፣ ማለትም የልጆቿ አባት ነው። ስለዚህ ሆን ተብሎ የተቀነባበረ ድራማ ነበረ እዚህ ልጅ ላይ ሲሰሩበት የነበረው። ቀጣይ እንግዲህ ይህ ጉሩሜ የሚባለውን ሰውዬ አግኝቼው የማወጣጣው ይሆናል። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።